እግዚአብሔር መጽሐፍ ወደ ሲናገር እናንተ በርቶቼ ነው የሚለው ነኝ ሲጀምር ከሰው ጋር ዛሬ መቶ ድርሃም እና መቶ ሀያ ድርሃም ድርሃም

ስራት ስላሉ ግን እኔ እንዳለኝ አሁን ለመፈልጉ አይደለም። የሚመጣው ይሄ እስማኤል ገለመ ይመጣል። እኔ ራሴን በጣም ከጥፍር እስከ ጸጉሬ እግዚአብሔር ሲሰራኝ ማንም ሰው ማገርም፣ ባላም፣ ሚስማርም፣ መዶሻም አላዋጣም። እግዚአብሔር ሲሰራ ማንም ሰው አላዋጣም። አታምሪም ብትሉኝ ኦፍኮርስ አንደኛ ቆንጆ ነው፣ እኔ ነኝ፣ እኔ ራሴ ነች። ሰብረ እኔ የሚመስል ዛሬ ሰላም ነው። እንደዚህ እንደዚህ ቆንጆ በጣም መጀመሪያ ክርስቶስ የሱስ መጀመሪያ የአለም እዛ መድኃኒዓለም የድንግል ማርያም ካላት ይቀመጣል። ቀጥሎ ደግሞ እኔ ራሴ ነው ራሴን በማክበሬ ከጥፍር እስከ ፀጉሬ ለራሴ ክብር ስላለኝ፣ እኔ በጣም ራሴን ወዳለው። ሰዎች እራሳቸውን ሲወዱ ራሳቸውን ማትረፍ ይጀምራሉ። በሁለተኛ ደረጃ በዘመኔ ስኖር በዘመኔ ስኖር ከማንም ምንም አልጠይቅም። ለምድሮ ማትጠይቅ ካላችሁ የሰጠ ሰው መልሶ ስለሚወቅ በጣም የምንፈራው ስለሆነ የሰጠ ሰው መልሶ ይዘቀዝቅሻል፣ መልሶ ያዋርድሻል፣ መልሶ በተለይ ሚዲያ ላይ የተለፉ ሚዲያ ላይ የተደረገላችሁ ሚዲያ ላይ ነው የሚያዋረዷችሁ። ስለዚህ አድርጌ መናገር አልፈልግም፣ ተደርጎ እንዲነገርብን አልፈልግም። እና ሰዎች ከፍ ዝቅ ውርውር እንዳያረጓችሁ ከፈለጋችሁ እራሳችሁን ወዳችሁ ንኪ እራሳችሁን ወዳችሁ እራሳችሁን አክብራችሁ ከተቻለ፣ ጌ እየቀድም እንዳለችው እህቶቻችሁ ናቸሁ ሚመጡ፣ ለእነሱ ክብር መስጠት ለእነሱ ክብር መስጠት በእግዚአብሔር ሁሉ አንድ እናት ባይዘዌ፣ አመሰግናለሁ። ባይዘዌ አንድ ነገር አለ። አንቺ እናትሽ ወደሽ ቢሮ ስጠሽቆሮር የምትስ እናትሽ እንደምትወድሽ ሁሉ እዛ ጋርም እናት አለች፣ እዛ ጋርም እናት አለች። ዘጠኝ ተሸክማ አመጣ። ሁሉም ሲሆን ደም ነው የሚፈስ። ይህ ሰርጀሪ የሚባለው የሚሰራም በኖርማል ደም አለ የምንረዳው ነገር የሌለው ልዩነቱ

ኦፍኮርስ፣ መለበስ ያለበት እና የሌለበት ክብር የማይነካ ቢሆን ብዬ እመርጣለሁ። በስራ ቦታ ላይ ኦፍኮርስ መለበስ አለበት፣ ይልበስ ኒ። አሁን እንዲያው ችግሩ ያለው የት ነው? ኦፊሶች ጋር ሲጀመር የሀገራችን ልጆች ሆነው ለሀገራቸው ልጆች ክብር የላቸውም፣ ንፋስ ጠባበላቸው። አንደኛ ነገር አንድ ሰው አንድ ቤት ገብቶ አንድ ወር ሰርቶ ሲወጣ አንድ ወር የሰራበትን ገንዘብ ትልችትውምንታ እየወጣችሁ ለምንድን ነው የሦስት ቀን ገንዘብዋን የምትገቡባት? ለምን ከኢትዮጵያ የሚመጡ ልጆች ይገባሉ ይሆኑ ወይ? ሰውየው ባለጌ ይሁንና የሚያሳድዳት ነገር ይሁንና ጥላት ወጣ በምትወጣ ሰዓት ገንዘብ

አሁኑኑ አልቢት ከተማ ቆሜ አሁኑ መፍትሄ ይባላል ኤጀንሲ። በዛ መፍትሄ ኤጀንሲ ደውላችሁ በምችለው ቋንቋ በምሰማው ቋንቋ መጠየቅ እፈልጋለሁ።

በደላላ ብር የተበልኩ እኔ። አንዳንድ ሬሳዎች አሉ፣ ገንዘባቸው ለወንድ ይቀልባሉ። በጣም ታዋቂ የሆኑ ሰዎች እዚህ ጋር መጥተው እንዲያርጌለት እንዲያርጌለት ስላሉ ይሄ ነገር ሶሪ፣ ባል ባል ይሆንሻል በስጋ ሊጋመድሽ ይችላል። ከጊዜ በኋላ አባትና እናት ትሆናላችሁ። ነገር ግን ዋት ኤቨር ሀብን ስጋሽ አይደል ከእለታት አንድ ቀን ሲተውሽ አጋርጦ ነው የሚሰጥ እኔ ምንም ነገር በ በጣም ብዙዎች ለብዙ ማህከም የሚዳረሱት አይታችኋል አይደል። ገንዘብ መስጠት አይጠበቅባችሁ እና አብዛኛዎቻችሁ ነኝ